ቤተሰቦቻችን የአብረሽና የሩታ መልስ እንዴት አያችሁት? እኔ አልጠይቆኝ በጣም ከቀንም ጀምሮ በጣም ደስ ብሎኝ ነበር። ቪዲዮ ሞር ሲለቀቅ ደግሞ በጣም ያምሩ ነበር። በጣም ደስ ብሏቸዋል። ከምንም በላይ ደግሞ አብረሽና ሩታ ሲደሰት እኔ በጣም ነው ደስ የሚለኝ ማለት ነው አብረሽና ሮታ እንኳን ለዚች ቀን አበቃችሁ። በድጋሚ እንኳን ደስ አላችሁ። ትዳራችሁ እያማረ የሰመረ ያደርግላችሁ መጨረሻችሁን እያሳምርላችሁ ወልዳችሁ ለመሳም ደግሞ ያብቃችሁ። እና ሲቀጥል ደግሞ አሁን ከእናንተ የምንፈልገው ነገር ምን እንደሆነ ታውቃላችሁ? አብርሽና ሩታ ቦታጀራ ገብታችሁ ከቤተሰባችሁ ጋር ፏ ያለ ሰርግ፣ ደስ የሚል ሰርግ እና ሩታይም በቤተሰቧ ተመርቀ አብረሽም ደግሞ በቤተሰቡ ተመርቆ ደስ የሚል የዘመድ አዝማች ሰርግ እንፈልጋለን። በጣም ደስ የሚል ሰርግ እንደምደግሱም ደግሞ በእናንተ አልጠራጠርም። ምክንያቱም እናትም አባትም ሰርግ ያምራቸዋል እና ትደግሳላችሁ ብዬ ተስፋ አደርጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በእያላችሁ በሰላማችሁ ብዙ ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቦች፣ በዚህ አጋጣሚ ሳውዲ ያላቸው እህቶች ማለት ነው በጣም አዝናችሁ ነበር። እውነት ለመናገር ኮሜንት ስርስር እየገባችሁ ታድላችሁ ታድላችሁ እያላችሁ ነበር የኔ ማሮች። እንግዲህ ዛሬ አብርሽ እንደተናገረ በዱባይ ብቻ አንቆምም ሁሉንም አገራት እንጎበኛለን እንመጣለን ብለዋል። እንግዲህ ሳውዲ ተራችሁ ይሆናል፣ ተራችን ደግሞ እናለቃቅሳለን ማለት ነው። እና እውነት ነገር ሳውዲ ይሄድላቸው ሁሉም ሀገር ያለሁበት ይዘይራሉ ብዬ ተስፋ አደርጋለሁ። እንግዲህ አብርሽን ብለዋል ማለት ነው። እና እኔ አሁን በአብርሽና በሩታ ሁልጊዜም ተደስቼበታለሁ። አስደስተውኛል። በጣም እናም ደግሞ ያሉት ነገር በተግባር ስላሳዩ ደግሞ በጣም ደስ ብሎኛል። ይሄ ነገር የተናገሩት በጣም ቆይቷል። እውነትም ነገር አብይ ቲቪ ላይ ነው ኢንተርቪው ሲደረጉ ሰርጋችን በዱባይ ብለው ነበር፣ ቃል ገብተው ነበር። ያንን ቃላቸው ደግሞ አክብረው ከሰርግ ደግሞ ቀጥሎ መልስ ደስ ከሚሉ ኦዲንሶቻቸው ጋር ስላሰለፉ። በጣም ደስ ብሎኛል። የተግባር ሰው ናቸው ተግባራቸውን ተግብረዋል ማለት ነው እና ተግባርም እንደተገበሩ እያሳዩኝ ነው ማለት ነው። በጣም እውነት ለመናገር ቃላት የለኝም። ለብርሽና ለሩታ ሁሌም እንደምለው ማለት ነው እና መጨረሻቸውን ነው ያሳምርላቸው። እና አሁን ደግሞ እኔ የምጠብቀው እንደኔ ማለት ነው፣ እኔ እንጃ እናንተ ምን እንደምታስቡ እኛ ወዲንሶች ግሪሴሪ ፋሚሊዎች እኔ አሁን በቃ ምን አለ በቃ ደስ ደስ ደስ የሚል ሰርግ ማለት ነው። አብርሽም ተመርቆ ሩታይም ተመርቃ ቡታጀራ ላይ በቃ ያማረ ያማረ ሰርግ ደስ የሚል ሰርግ። ምክንያቱም የቀለበቱ ጊዜ ራሱ በጣም ነበረ የሚያምረው። እና እንደዛ ሁሉም ተሰብስቦ የአብርሽ ጓደኞች ተሰብስቦ የሩታ ጓደኞች ተሰብስቦ እና እንደዛ አይነት ሰርግ ቢደገስ ብዬ እመኛለው። ደግሞ ይደግሳሉ እናንተ አትፈልጉም? ትፈልጋላቸው እውነቴን ነው ምላቸው። እስቲ ቡታጀራ ላይ ሰርግ የሚፈልግ ካለ ወይም አይፈልግም ካለ ኮሜንት ላይ አሳውቁኝ ማለት፣ እርግጠኛ ነኝ። በእርግጠኛ ደግሞ ትፈልጋላቸው እናንተ ማለት ነው። በቃ የኛ ልጆች ይህንን ነገር ከተገበሩልን ቦታጀራ ላይ ደስ የሚል ሰርግ ከደገሱልን እኛ መርቀናቸዋል ማለት ነው። አሁንም መርቀናቸዋል። እውነት ከፍ ያለ ቦታ ይድረሱ ሩታና ደስ የሚል ህይወት ይግጠማቸው። ከዓይንና ከተለያየ ከምቀኛ፣ ከሸረኛ አላህ ይጠብቃቸው። ግን ይህን ነገር ቢያሳኩልኝ እኔ በቃ አለሜን ነበረ ሁሌም የምመኘው ነገር ስለሆነ ነው። እና ቦታጨራ ላይ እንደዚህ ደስ የሚል ነገር ይኖራል ብዬ አስባለሁ ለምን ብትሉ እናትም ልጇን ስትድር ደስ ይላታል የልጇን ደስታ ስታይ በቃ እናት ማለት ታውቃላችሁ ከሆዷ እስከ ዘጠኝ ወር በሆዷ ተሸክሟ አሳድጋ ለዚህ ለትዳር ለወግ ማረግ ለዛውም ደግሞ አብርሽና ሩታ ማለት ነው እውነት ነው ምላችሁ ዛሬ ምን አየው መሰላችሁ የሆነ ቪዲዮ አየውኝ አብርሽ ጋር ሂጂ ማለት ነው ታችጋ ሳይ እውነት የነበላቸው ሀይሜን እና አብረሽን ሳይ በጣም የተገረምኩበት የሳኩበት ቪዲዮ ያለው ማለት ነው። እና አብረሽ ማለት የትላንትና ወጣት ልጅ ነው። ሮታም እንደዛ ማለት ነው። ለዚህ ነገር ሲደስሩ ግዴታ የእነሱ ነስታ ደግሞ እናት አባት ማየት አለበት በማለት ነው። ይሄንንም ነገር ያልኩት ማለት ነው። ደግሞ እርግጠኛ ነኝ አብረሽ ያው ሰርግ አለ ብለዋል ቡታጀራ ላይ እና በዚህ አጋጣሚ ዳኒ እና ጸጌ እንግዲህ ወጪ ብለዋል ማለት ነው። እዚሁ አጋጣሚ ደግሞ ዳኒ ዛሬ አብረሽና ሮታ መልካምነታቸውን ገልጾላቸዋል እና ይገባቸዋል። ምንም ምንም ምንም ነገር ቢደረግላቸው መሬት ፈንቅ ይላቸው ብባል እኔ ፈነቅልላቸው ነበርኩ ለአብረሽና ለሮታ ማለት ነው። ምክንያቱም ከሚሰሩት አንጻር እውነቴ ነው ምላችሁ። አንዳንዴ ማለት ነው አንድ ሰው ያንን ነገር ስላላየው ይሆናል ወይም እናንተ ስላላያችሁት ይሆናል። እውነት አብርሽ እና ሮታ ምን ያደርጋሉ ምን ይሰራሉ? የሚባል ነገር ብዙም ጊዜ ለእኔ ጥያቄ ይጠየቃለሁ ማለት ነው። እና አብርሽ እና ሮታ ህዝብን አቅፈዋል ከምንም በላይ ማለት ነው። እውነት እኛ ራሱ እኔ ራሱ አሁን በአሁን ሰዓት ይሄ እንደዚህ ወጥቼ መናገሬ እንደዚህ ውስጤን የነበረ ነገር ስሜቴ መናገሬ በዚህ ሁሉ ራሱ ይሄ ነገር ራሱ አንድ ነገር ነው፣ አንድ ተግባር ነው ማለት ነው። ምክንያቱም አብረሽና ሩታ በማዝነቅ ነው፣ አብረሽና ሩታ በመውደድ ነው የውስጤን ነገር ከእናንተ ጋር እንደ እህት እንደ ወንድም በቃ እንደ ፋሚሊ ማወራው ማለት ነው። ና ይሄ ነገራቸው በጣም ነው። እኔ ማረሳላቸው መቼም ማልክድላቸው ነገር ቢኖር የያዙትን ህዝብ የሰበሰቡትን ህዝብ በቀ የሚያሰሩት ራሳቸው ሰርተው ሰውን የሚያሰሩ ነገር፣ እናም ደግሞ ጀግና ናቸው። መልስ የማይሰጡ ነገር፣ የማይናገሩ ነገር፣ ለምን እንደዚህ ተባልኩኝ ባልኩኝ የማይሉት ነገር በጣም ነው ማደንቅላቸው። ይሄ ነገር እንኳን እኔ በተግባሩም ጠይቅ ያለው ግን እዚህ ጋር መናገር ስለማልችል ነው እንጂ በቃ ያላቸው ጀግንነታቸው ያላቸውን አቋም ላላማቸው የታክል እንደሚጥሩ ያን ነገራቸው ደግሞ የበለጠ ሞር እንደምወዳቸው አድርጎኛል ማለት ነው። ሁላችንም እንደ አብርሽና እንደሩታ መልካም ሰዎች ብንሆን እኔ እንጃ ሁሉም ሀገር መልካም ይሆን ነበር፣ ምንም አይነት ጸብና ችግር አይኖርም ነበር። ብቻ አንዳንዴ ለሰው ልጅ እኔ እንጃ ለአብርሽና ለሩታ እኔ ቃላት ያንሰኛል። ሁሌም እንደምላችሁ ቤተሰቦቼ ብቻ መጨረሻቸውን እያሳምርላቸው። የዛሬው ቪዲዮ ደግሞ በጣም ደስ የሚል ፍልቅልቅ ያሉበት የሚስቁ፣ የሚጫወቱበት ቀን ነበረ። ደግሞ ሞር ከሰርጉ ቀን ደግሞ ዛሬ የበለጠ ሞር ሞር አማረ። ያው አመት ባል ምናምን ስለነበረ ነው መሰለኝ፣ በጣም ደስ የሚታይም ነበረ። ከቀኑ ጀምሮ ማታውን ያሸበረቀ ቪዲዮ ነው እየለቀቁልን። እንግዲህ ከአሁን ወዲያ አብረሽና ሮታ ይጠፋሉ ብዬ ተስፋ አላረግም። ያው የዚህ አየሩ ምናምን ስላልተመቻቸው ነው። ሀገር ሲገቡ ደግሞ አሪፍ አሪፍ ነገር ይዘውልን እንደሚመጡ ተስፋ አረጋለሁ። ሰርጋቸውም ደግሞ ቡታጀር አለ፣ ጠብቁ እሺ። አንለቃቅም እሺ፣ ቤተሰቦች ሰርግ ካልደገሰልን ሩጥን አናብረሽ መቼም አንለቃቸው። መቼም እኛው እኛው ነን፣ ሌላ ጉራሽ ታድያ። እውነት አንለቃቸው፣ እውነቴ ነው ምላቸው። ከአሁን ወዲህ ማለት ነው ቪዲዮ ሁሉ ሲለቀቅ፣ ውድ ቤተሰቦች ማለት ነው ኮሜንት ስር ስር ሰርግ ቦታ ጀራ ሰርግ ቦታ ጀራ የሚል ኮሜንት ነው ማየት ያለብን ማለት ነው። ሳይገቡ ሳይሆን አሁን አንዳንድ ወጪም ስለበዛባቸው ተረጋግተው ምናምን ከቤተሰቦቻቸው ጋር ይለግሳሉ።